የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለውን ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዝሮ ዝሮ እ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ያረገባ አድርገን አንተም አንተ ምንም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም አሁን ያለበትን ደረጃ ያሳውቅ እ። እሺ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 እንዴት ይመራል፣ ጥያቄ ይኖራቸዋል፣ ጥያቄያቸው እንዴት ይመለሳል የሚለውን እናንተም ይዛቸው የምትቀመጡት የምትመጡት ጥያቄ አለ፣ እኛም ፖስትሮዋል የምታነሱ ላይ ተመስርተን ምንፈታው ማለው የምናቀርበው የምነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ ዞሮ አዋጭ አይደለም። የሄደበት ሂዶ ያከሰረው ኪሳራ አይታችሁታል፣ ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ባለመሆኑ በፍጥነት ወደ እንትን ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከ መጨረሻው ድረስ ሚኒስትር የሚሆነው የተስማማልባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስትሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥር እያደረግን ስለሆነ አብዱሴን የሚባለው ሰውዬ ከሌጋ ጋር ተነጋገረ፣ ተወያየ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ምስጢራዊነቱ ሂደቱን እንዳይረብሽ፣ ከዛም ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን እንትን ማድረግ አለብን፣ መከላከል። ሰው እንትን ይፈልጋል ማለት ነው። አንተም እኛ ጋር ኮሚኒኬት ስታደርግ ዝሆል እንትናችሁን በዚህ ያለው በአለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግርና የግለሰቦች ፍላጎት አይደለም ጉዳዩ።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 ግን በዚህ ውስጥ ከጎንደሩ ከሌ ከወሎ ከሌ ከሸዋው ከሌ ከጎጃም ከሌ ይሄን እዝጋ ነው እኛ አጠቃላይ እነዚህ ጋ ተዛ ተሰባስባችሁ ንግግ እንድናደርግ ነው። መስፍንም ጋር ኮሚኒኬት ሳደርግ እነዚህ አሁን የነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች አመቻቻል በሚል ነው። ምናልባት ሶስት ሶስተኛ ቀናችን እንግዲህ አሁን አንተ ምናልባት ከረቡዕ ከአምስታ ጀምሮ ለዚህ ስራ ሌላ ነገር አቁመን እየጠበቀ ነው። እንግዲህ እናንተ ስልክ ማለት ነው። ለዚህ አንድ ሳቢን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩንስ የህዝባዊ ሰራዊት ላይ ያለው የሚወለውን ህዝባዊ ሰራዊት ማን ነው? ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለውን መረጃና ለድርድር የሚያስፈልግ ጉዳይን ይዞ ይመጣል የሚል ህጋዊ ንግግር ነው። በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌብል ነው ማናገር እንደ ድርጅት ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። የማገናኝህም ሰው የአንተን የመረጠበት እና ምን ምን ምን እናርግ የሚለውን ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ላችሁ ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል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 እንትን ነው ሩም ውስጥ ላውር አድርጌ ሌላ ችግር የለውም አሁን እንደት ነው አቤት አቤት ዞሮ ዞሮ በቃ የጀስት መደላድል እንዴት እንፍጠር የሚለውን አንዱ ለሶስት ተብለው ተቆጥረው ሀሳቦቹ አሁን እኔ ሪአክት የማደረግባቸው ሀሳቦች መኖር መቻል አለባቸው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 ይሄ በመጨረሻ ተሂዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ፣ ግን ለደህና ሞር ሴኩር ዳርገው በጣም ላንተ ደህንነት ሲባል የምታሳውቀውን አካል ብቻ ለደህንነት ለናንተ ደህንነት መዋቅር ባታሳውቀው፣ ግን አንተን ፕሮቴክት ለሚያረግ የፌደራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዞሮ ዞሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። መቼ ታገናኘኛለህ? እንደሰራልኝ የእሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆነ ማለት ነው። ኦኬ፣ እና ችግር የለ። እንግዲህ እኛ አሁን ከማክሰኞ ማን ነው፣ ከሀሙስ ጀምሮ ሌላ ነገር ሰኒህን ስለሆነ ይዘን የተቀመጥነው እናንተ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 ቆማችሁ ከስፔልፍ መሳሪያ ተቀብላችሁ ወሎ ምድር ላይ ውጊያ ማረጋችሁ፣ በጣም ያንገሸግሻል። ኛ ደግሞ እንድንጠየፋችሁ አድርጓል። እውነት ነው መናገ እኔ አሁን ከዛ የዘለለ ና ፈቀቅ ያለ ሀሳብ በመያዝህ በግል ላይ ደስተኛ ነኝ። ብቅ ያደረገው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያደረገው እሱ በውይይቱ የምናየው ነው በውይይቱ የምናየው ነው። መቼም ኢንፎርማሊ የኔን ሀሳብና አቋም መረጃ ይኖረሃል። እኔ ላመንኩበት ነገር ማመን ብቻና ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመትረው ድርጊት የለም። የሌለው ደግሞ ያው ስለማመንበት አምኔበት ስለሆነ እየሰራሁ ያለው የተሻለው አማራጭ በብልጽግና ነው ብዬ ስለማምን ነው። እዛ ውስጥ እንቅርዳድ የለሙ ሞልቷል